አያችሁት? የሰራውን ስራ ወዱ አይደለም? ለካ ሰይድ እንደዚህ የሚሆነው ማለት ነው ሀዩን የሚፈራት ለካ፣ ቪዲዮ ይዛበት ነው። ሀቂቃ የያዘችብኝ ነገር አለ እያስፈራራችሁ ነው ለካ እንደዚህ አድርግ ያለችውን ነገር አብሽር የሚላት ወይኔ ወንድሜ ሰይድ፣ ወይኔ ወንድሜ ሰይድ፣ ወይኔ ወንድሜ ሰይድ። አሰላም አለይኩም ወረሐመቱላ። ሰላም ብያለሁ። እንዴት ናችሁ? ሰላም ሁላችሁንም የአኗር ቤተሰቦች ደህና ናቸው፣ አልሐምዱሊላ። አሁን ሰዓቱ በነገራችን ላይ እየጠፋ ነው፣ ሻላ በቅርቢያው የሆነ ፕሮግራም ስላሰብኩ ለዛ ነው። እና እንዴት ናችሁ? ዛሬ መጥቻ ያለሁት ማታ ሰይድ ለቆ በጣም የገረምኝ ቪዲዮ አሳቀኝም። አንዳንድ ለካ ወዱ አይደለም እንደዚህ በዛ በዝህ የሚለው እና ተይዞ ነው። አትፍረዱ፣ ወበዝ ተይዞ ነው። እስኪ ላይክ እያረጋችሁ ጀምሩ። የተያዘበት ሚስጥር ምንድን ነው? ከመጀመሪያው ጀምረን እንሰማለን። ግን ላይክ ሰብስክራይብ እያረጋችሁ ይታበረታል ስለስጥና ጠይቃለሁኝ። ወደ ቪዲዮ አሁንማ ደግሞ በድጋሚ ልወጣ ነው። ደስ እያለ ነው። አንተ ፓስፖርት ስጠኝ እንትና እሱ መያ እንድትታረቁ በመፈለግ መስሎኝ እኔ በየዋህነቴ ሰው አሳልፌ የሰጠሁ። ግን እያረክ ያለው ነገር ደግሞ የሚያስታርቅ ነገር አይደለም። የሚያስታርቅ ነገር አለ ካደረክ ታዲያ እውነቷ ቢጋለጥ አንተ ካላደረክ ምን ችግር አለ? የዚህ ጋ አሁን ደግሞ የወለድከው ልጅ

ፓስፖርትሽን የምትፈልጊ ከሆነ አንድ ነገሮች አልችልም። ተይው የልጇን ገልሳ ጉዳይ አጣሪ ወላሂ። አንቺ አጣርተሽ ካገኝችልኝ እኔ ለአንቺ ራሱ ሁለት መቶ ሺህ ኢትዮጵያ ብር ሰጥሻል። ሁለት መቶ ኢትዮጵያ ሺህ ምን አስገባልሻለሁ በአካውንትሽ። ወላሂ እኔም እንዲጣራ እና ሱመያ እውነቱን አውቃ ልጆች እንድታሳየ ነው እፈልግ እኔ ምላለ። እሺ አትፈልጊም አውቃለሁ፣ ገንዘብ አለሽ። ተረጋጊ ልንገርሽ። ሌላ ደግሞ ማለት ምትረጂኝ ፓስፖርትሽን የምትፈልጊ ከሆነ ተው፣ ሜሞሪኑን ትችዋለሁ። ገባሽ? ሜሞሪኑን ትችዋለሁ። ሰላም

ገባሽ እስካደምታ ፓስፖርት ከትቀበል ሱመያ ትምጣ። እዚ ሴሳለች ይህም ማድረጉ ምን አሳለበ ነ ስሚ፣ ፓስፖርት አሰጥም ብሎኛል፣ ሱመያ ካልመጣች ብሎኛል። ቤላው ሱመያ ያለችበትን ሱመያ እየሰማች ነው ነው። እና ሱመያ እንድንታደርጋሉ ሱመያ አንቺ ፈለጋ ትመጣለች።

ይህን ሚስጥር በተወጡ አዩ የያዘችብኝ ጉዳይ አለ፣ የያዘችብኝ ነገር አለ። ታስፈራራኝ። እኔ ሰላት ሚሞሪውን ካላመጣ አንተ ሰላምን አንቀ እንደዚህ ካላመጣልኝ፣ ወይ ሰላምን አንጣልኝ። እኔ እሷን ራሱ እኔ ሰላምን

ሰላም ጤነኛ አይደለም። እንዴት ነው ምን? እሺ ጋር አለ እኔ የምሰራበት ሰውዬው አስሮታል። እንዴት ነው ለእሱ ልንገረው? የሆነ ሰውዬ ጓደኛ በጣም ጥሩ ሁኔታ ስላልሆነ እንዳትፈርዱበት ማለት ምክንያቱም ሰውዬው ከታመመ ቆይቷል። ሰብስክራይብ እያደረጋችሁ እንድታበረታት ፈልጋለሁኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ይመቻችሁ። ሰላም ሆኑልኝ። ሀሳብ አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል።